አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ የሂያ ሚት ቤተሰቦች ደህና ናችሁ? እንዴት ናችሁ? ደህና ነኝ። እናንተ እንዴት ናቸው? ሶሻል ሚዲያ እና ትዳር ምን ይመስላል የሚለውን መጥቻለሁ። ዛሬ በሶሻል ሚዲያ ላይ ባለ ትዳሮች እንደዚህ ሆንኩ እንደዚህ ሆንኩ ለ ሉ እንደዚህ አይነት ነገር ያም ግን እንደያል እና እንዴት ይታያል የሚለው ነው የምናወራው። ግን ያሚቲ ያላስወራችኝም እኔ ለቅማ አዳም አልደረስኩም ያለች ነው። ስለዚህ ለማንኛውም ማለት ነው ወደ ቁም ነገሩ ስንሄድ አሁን ላይ ባለው በሶሻል ሚዲያ ላይ ያሊና ሳዳ እንደዚህ ነው እንደዚህ ነው ቀልዶ ነው በቃ ሁሉ ነገርና ይሄም ለዩቲዩብ ቢዝነስና ገንዘብ እየተባለ የኒካህ ክብር እየወረደ ነው ያለው ያን ሻፒንግ ትኔ እና ስለዚህ ምንድን ነው ማድረግ ያለብን ባይ ዘ ዌይ የጮች አላቅም አታስነሳብኝ እንጂ ልጄ እና ውዶቼ ስለዚህ የትዳር እንደዛ እየተባለ የሚወራው ነገር ሁሉ በሶሻል ሚዲያ ላይ በሸሪ አንጻር ብዙ ነገራቶችን እያቀወሰ ያለው። ስለዚህ በቃ ለቢዝነስ ብለን ለብር ብለን ለምን ብለን እንደዚህ አይነት ነገሮችን ባንሰራ በቪዲዮ በትዳራችን ባንቀልድ ባይ ነኝ። እርግጠኛ ነኝ እንዳትሸወጡ የምላችሁ ነገር ትክክለኛ ትክክለኛ ቢጣሉ በሚዲያ አይለቁም። በውሸት እንኳ ቢሆን እንደዚህ አይነት ነገር አይባልም። ወላሂ በትዳራቸው በህይወታቸው እየቀለዱ ነው ያሉት። ስለዚህ ልነግራችሁ የምፈልገው ነገር በሚዲያ ላይ እንደዚህ ተጣላው ከባሌ ጋር እንደዚህ ለሚል ሰው እየገባችሁ ላይክ ለም ብዙ እንደዚህ አይነት ነገር እይታ የሚያመጣው ያልሆነ ነገር ሆኗል ሲባል ስለሆነ ሰው ስለዚህ ለሌሎች ትዳር እንደዚህ ነው ማለት ነው ብለው በነሱ መንገድ እንዲያዩት ይሆናሉ ማለት ነው ስለዚህ ማመን ያለባችሁ ነገር እንደዚህ አይነት ነገር ቢጣላ አንድ ሰው ድብርት ውስጥ ነው እንጂ የሚገባው በሚዲያ አይለቅም። ለቢዝነስ ነው ተጣልቼ ከፍቅረኛ ጋር እንዲሁኝ እንዲሁኝ። እና ስለዚህ በውሸት አናበረታታ፣ ሰው ለእውነት እንኖር። ምክንያቱም እውነት ሚዲያ ላይ በተስፋፋ ቁጥር የትኛው እውነተኛ ነገር እንደሆነ መጨበጥ፣ ይሄ ለሰዎች አሁን ምንም ያስተምራል። ውሸት በውሸት ገንዘብን ማምጣት በውሸት ግን ደግሞ እንደዚህ አይነት ሰው ቢስሚላህ ተሂዱ እይታ የሚገኙ እንደዚህ ነው። ስለዚህ ከሌኮ በእንደዚህ እንደዚህ ላይክ አግኝቷል፣ ስለዚህ እኔ ለምን አልሰራም ምናምን እየተባለ ነው የሚሰራው። ስለዚህ እንደዚህ አይነት ነገር ባታ ዳምጡና ባታበረታቱ ጥሩ ነው ላችኋለሁ። ስለዚህ ሚዲያ ላይ ባሌ ጋር እንደዚህ ሆንኩ፣ ባሌ ጋር ቭሎግ ምናምን እየተባለ በቃ እየተሰራ ነው ያለውና ቢዝነሱ በውሸት ሆነ፣ ንግዱ በውሸት ሆነ። ስለዚህ ማንኛውም ሰው በንግድም አቅጠፍ ጥፎ ማለት ነው። አቅጠፍ ጥፎ ምንጋዘ ነገር ጥሩ አይደለም ማለት ነው። በማቅጠፍጠፍ የሚመጣ እንትን ገንዘብ ጥሩ ጥሩ አይመጣም። ስለዚህ ለእውነት መስራት አለብን፣ ለእውነት መኖር አለብን። እስሚላ ተወክና አለባ ላ ወላወ ያአሊልአእና ውዶች እንደዛ ነ እላችኋለውኝ። ስለዚህ በውሸት ተቃፍ ጥፎ የሚመጣ ገንዘብ ጥሮ አይደለም። እንደዛ ካልሆነ ደግሞ ብዙዎቻችሁ እይታ አይኖርም፣ አይታይም እያያነ ነው። ቪዲዮ ብዙ እይታ የሚኖረው በውሸት የተሰራ ቪዲዮዎች ናቸው። በውሸት ፕራንክ ራሱ ውሸት ነው። እና እንደዛ እንደዛ አይነት ነገር እይታ ስለሚያመጣ ሰውን ወደ ፈሳድ ወደ እንትን እየወሰደው ነው። እንደዚህ ተደረግ ተሰርቶ የሚገኘው ገንዘብ ደግሞ ሐላል አይሆንም። አንድ ሰው በምን ምክንያት ሰርቶ ነው የሚያመጣው ምናምን የሚለው ነገር ትንሽ ይከብዳል። ስለዚህ ውዶቼ በትዳራችሁ አትቀልዱ፣ ሚዳቱ አትቀልዱ፣ በጓደኞቻችሁ አትቀልዱ። በእውነት ስሩ የእውነት ነገር ለማስተማር ምን የሚረዳ ነገር በማምጣት በቀት የሚሰጥ ነገር በማስተማር እኔ አንዳንድ ሚዲያዎች ላይ ያለው መሬት ቆፍረው ምናምን በቃ እንደ አርት የሚሰሩት አሉና፣ እነሱ እነሱ አይነት አሁን እንደዛ አይነት ነገር ብታመጡ ነው በሚሊዮን ተከታታይ ያላችሁ አሉና። ምን ያስተምራል? ለሚመጣው ትውልድም ውሸት ነው የሚያስተምረው። ስለዚህ ከባድ ነው። በእውነት እንስራ። ላለው አመሰግናለሁ። በትዳር አትቀልዱ። በትዳር የውሸት ነገር እያመጣችሁ ብራንክ ብሎ ግያላችሁ አትምጡ። ላለው አመሰግናለሁ።